አሰላሙ አሌይኩም ወረህመቱላሂ በበረከት። ውድና የተከበራችሁ የመግኝ ተከታታዮች እንዴት ናቸው ሰራጋ? አልሐምዱሊላህ ዛሬ ደግሞ የማሳያችሁ የፈሶልያ ካድራ አሰራር። ፈሶልያውን አድርግ ያለውን እዚህ ቲማቲም ከተፍ ያለውን እዚህ ሸንኩርት ከተፍ ያለ ከዛ እንዴት እንደምሰራ ደግሞ አሳያችኋለሁ ማለት ነው። እንግዲህ ቤተሰብ እንደምታዩት ከዚህ ዘይት አርግ ያለው አሁን ፈሶልያውን ይህን ማለት ነው። ልክ እንደ በጣጣስ አርጌ እጠብሰዋለሁ። ከጠበስኩ በኋላ ከዚህ አደርገዋለሁ። ልክ እንደ በጣጣስ እስከመጨረሻ አብራችሁ ነው እና አሁን እጣብ ዘይቱ ይፍላና እጠብሰዋለሁ ማለት ነው። እነ ሀባይቦቼ በዚህ መልኩ ተጠብሱታላችሁ። አሁን ገና ነው፣ ያው ላሳያችሁ ብዬ ነው። ልክ እንደዚህ አርጋችሁ ከጠበሳችሁ በኋላ እሺ፣ ቤተሰብ በዚህ መልኩ ጨርሻለሁም። ይህን ጠበስ ግን አሁን ከማጥለል ያለ ያረገዋል ፈንዴ ዘይቱ እንዲጠልልኝ። አሁን እንዲከረኩ በኋላ ደግሞ እብራችሁን ቆዩ፣ እንዴት እንደሚሰራው አሁን እንደምታዩት። ዘይት አርጊያለሁም። ይሄ ሽንኩርት ነው፣ ልከሽ ነው ሽንኩርቱ፣ ትንንሽ ትንንሽ ነው ስካቱ በትንንሽ። አሁን ደግሞ ሳይቸዋል። አሁን ይሄን እንትን እስከሚል ድረስ እንትን ብዬ ቱም ጨምርበታለ ማለት ነው። ይሄ በኋላ ብዬ መለሳለ ማቆላዳሁን ልክ ቶሙ ጋር እንዲህ በጣም ከተከሸነ፣ አሁን ምን ጨምርበታለሁ? አንዲ አባማጅ። ከዛ አንዲ አባማጅ ከጨመርኩ በኋላ ቪዲዮ እንዳይበዛባችሁ ነው። አንዲ አባማጅ ከጨመርኩ በኋላ ሳልሳ አንድ ሚላ፣ ሳልሳም ንዲ፣ ሳልሳ ቱርኪ፣ እንዲህ የምታይ ሳልሳ ቱርኪው በዚ መልኩ ተከሽኗል። ከዛ አሁን ምን ጨምራለሁ ቲማቲ ሳልሳት ቱርክም አስታውቁት ይሄ ነው። ሳልሳት ቱርክ አሁን ቲማቲሙ ጋር ብሬ በአንድ ይከሸረም አብራችሁ ይሆናል። ከዚያ ይሄ ከዚህ ኩዝበራ ናሽፍ በደንብ አድርጋችሁ አድርጉበት። ኩዝበራ ናሽታ ኮኮናቱን ይሄ በዚህ መልኩ ከዚህ አድርጊያለሁ። በቀዝቃዛ ውሃ በጠብጥና ከክሽናው ላይ አረገዋለሁ። በቀዝቃዛ ውሃ በጥብጫ ከክሽናው ላይ አሁን እንደሚታወት ኮኮናቱን በጥብጫ አለሁ። ከዛ ኮኮናቱን ጨምረን ከክሽናው እንደዚህ ካለ በኋላ ከዛ ያለ የጠበስነውን ፈሶልያ እንጨምራለን ማለት ነው። እዛ እናቀላቅለዋለን። ሚልህ ፊልፊል አስወጥ መጨመር አለባቸው፣ ኩዝበራ ናሽፍ፣ በተለይ ኩዝ በራና ሽፍ። ከዛ አሁን ሩዝ መስሪ በጎን እሰራለሁ። ሩዝ መስሪ ነጭ ማለት ነው። አብራችሁኝ እና ውድ ቤተሰቦች በዚህ መልኩ ጨርሻለሁኝ፣ በዚህ መልኩ አልቋል። ኢዳሙ ሩዝ መስሪ በነጩ መቼም ሩዝ መስሪ ታውቃላችሁ። ሩዝ መስሪ በነጩ ከዛ ይህም በጎን አድርጋችሁ ኢዳም ማለት ነው። እና ስለምታበረታቱኝ አይዙ ስለምትሉኝ፣ ከጎን ስለናቸው በካልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረከቱ።